የኔና አንቺ ግንኙነት የተበላሸው እንዳልክ የሚሉት ሰው ከመጣ በኋላ ነው። ገባሻ ለማንኛውም ችግር የለውም። በቃሽ ጓደኛ እሺ፣ በቃ ጓደኛ ነን። አትደውልልኝ፣ አደውልልሽም። ጨርሰናል። ጓደኛ ሞሽኮንን እኔ ባንች ቤት እኔን ስሜት ውስጥ አስገብተሽ ላሽ ለማለት ምናምን ነው አላማሽ? ዝም በይ፣ ይሄንን ዝም በይ። በዚህ ሰዓት ማንም እንደሌለኝ ሰላም ውድ ቤተሰቦቼ፣ እንደምንቆያችሁ። በድጋሚ ይኸው ተገናኝተናል። ከረጅም ጊዜ በኋላ ነው የተመለስኩት። እንዴት ናችሁልኝ ምርጥ ፋሚሊዎቼ? በጣም ናፈቃችሁኝ። እና ደግሞ በጣም ቅር ስላለኝ ነው። በሰዓት በጣም ብቸኛ ነኝ እንደምታውቁት። ማንም የለኝም፣ የኔ የምለው ሰው የለም። እና ሄሉ ነበረች የኔ የምላት ሰው፣ የኔ የምላት ሰው ሄሉ ነበረች። እና ግን እሷ አሁን እኔን ትታኛለች። በቃ ከአዲስ ሰው ጋር ከሆነች በኋላ እኔን ትታኛለች እና እሱ ነገር በጣም አስደብሮኛል። እና በቃ ያ ስለተሰማኝ ላውራት ብዬ ነው። አብራችሁን ቆይ ትሰምታላችሁ። ቀቀር ስላለኝ እና ወደ ቤተሰቦቼ ዛሬ አንድ ነገር ልነግራችሁ ነው የመጣሁት በሄሉ ጉዳይ ማለት ነው። እና ከሄሉ ጋር ያለው ነገር ለእናንተ መናገር ፈልጌ ነው። እና ምንድነው፣ ወደ ቤተሰቦቼ፣ እኔና ሄሉ በጣም የረጅም ጊዜ ጓደኛ ሞችነን በጣም ቤስት የምንባል ጓደኛ ሞችነን ሁለት ዓመት በላይ ሆኖናል። ወደ ሶስተኛ ዓመት እየተጠጋን ነው እና ለእኔ በጣም ጥሩ ሰው ነች። ለእኔ በጣም ጥሩ እህቴ ነች። አልዋሻችሁም በክፉ ቀን የአብራኝ የነበረች ናት። እኔም ለእሷ ያው ጥሩ ሰው ነኝ ማለት ያው ስትናገር እሱን ግን በጣም ጥሩ ግንኙነትን ያለን ግን፣ በቃ ላይክ እምላችሁ ከሆነ ጊዜ በኋላ ግን የግንኙነታችን እየሻከረ መጣና ነገ ከመጎዳ ላይክ አሁን የምትሰራው ሰው ከእንዳልክ ጋር ከተገናኘች በኋላ ብዙም ከኔ ጋር ቀንሳለች። ለምን ብዬ እኔ እንትን አልላትም መብቷ ነው። ከኔጋር ያለህ ግንኙነት በጣም ቀል መስል እና ጓደኝነትና ሌላ ደግሞ ምንም ያገኘው ነገር የለም ከኔ ጋር በቀን ለሶስት ሰዓት ለአራስ ያህል ነው የምናወራው ከዛ በኋላ ግን በቃ እንዴት ነው አስባችኋል? ሰው ለሶስት ዓመት ያህል በየቀኑ ሶስት ሰዓት ሁለት ሰዓት እያወራ በአንድ ቀጥ ሲል ይደብራቸዋል ማለት ቀጥ ሲል ስላችሁ እንደዋወላለን ግን በየቀኑ እንደ ድሮው እንደዋወልና በጣም ቅር አለኝ እና ምንና ምን እንደሆኑ አይገባኝም። አንዳንዴ ጓደኝነት እንደዚህ ነው፣ እንዲበቃ ስትፈልጉ ምታገኙ ሳትፈልጉ ምትወስድ ነገር አደለም እና እሷ እንደዛ ነች። ና ደውዬ በቃ ለአንድና ለመጫሻ ጊዜ ሀሳቧን መስማት ይፈልጋሉ። እሱን ጠይቃታለሁ ምትለው እንሰማለው። ወይ ጓደኝነታችን ችግሩን ፈተን ይቀጥላል፣ ካልሆነ ደግሞ ማቆም ስለምፈልግ ለእናንተ ለማሳወቅ ያህል ነው። አንድ ላይ እና ሉ እንደንሽ

ግን የምር ፀባይሽ በጣም እየተቀየረ ነው። ግን በጣም ደባሪ ምንድን ነው የምር። አይ አይደለም የመቆሳተር ምናምን አይደለም። እሺ ለማን ነው እኮ ጓደኝነታችን በዚህ ነው የሚቀጥለው። አይ ማወቅ ስለምፈልግ ነው። ጓደኝነታችን በዚህ ነው የሚቀጥለው። ይሄ ነው ሶስት አመት ይሞላል ነው ማለት። አሁን አንቺ ከሆነ ከቅርብ ጊዜ በኋላ የኔ አንቺ ጓደኝነት እንደ ድሮ እየሄደ ነው ብለሽ ነው ምታስቢው? እሺ የበደልኩሽ ነገር አለ? የበደልኩሽ ነገር አለ? የተቀየመች ነገር ካለ መጀመሪያ ዋሪኝ፣ ከዛ በኋላ የማወራሽ እና እየቀለጥኩ ነው በወሬማ ስሙን አደጋግሞ ምን

ለነገሩ ባይዘው የኔና አንቺ ግንኙነት የተበላሸው እንዳልክ የሚሉት ሰው ከመጣ በኋላ ነው። ገባሻ? ለማንኛውም ችግር የለውም። በቃ እሺ፣ ጓደኛው ነው እ ማለት ይኸውልሽ ሄዱ በእናትሽ እንደማያውቅ ምንም እንትን አንተስም፣ በቃ ከእኔ ጋር ጓደኞችም ምናምን አትበይ። እኔ እና አንቺ በየቀኑ አራት ሰዓት እና አምስት ሰዓት ሰው ሲያወራ ምን ሊሰማው እንደሚችል እንኳን ታውቂያለሽ። ገባሻ። በደካ አይደለም በደካማ ጎኜ ገብተሽ ምናምን እንደሚያረጋጋ እንደሚያጽናና ሰው ሆነሽ ገብተሽ ላይ አይ ለምንም ችግር የለውም። በትላ ኖ አትሳቂ፣ ይሄንን እየቀለድኩ አይደለም። ለምንድን ነው የምትስቂው? በቃ ሰው በቀን ሶስት ሰዓትና አራት ሰዓት ሲያወራ ምን ሊሰማው እንደሚችል ማወቅ አለብሽ። እሺ ይሁን፣ እንደው በጓደኝነት ነው ብለሽ አስብሽ። አንቺ እንበልና ለምንድን ነው እንዳልከ ከመጣ በኋላ ነገ ስልክ መደወል ምንድን ነው? አንቺ ምን አዲስ ሰው በመጣ ቁጥር ሰውን ልትዘጊ ነው ማለት ነው? ነገ ደግሞ ሌላ አዲስ ወቅት ደግሞ እንዳልክንም ልዘግዩ። ኧረ በእናትሽ በጣም አስመሳሽ ሄሉ። ምንም እንደዚህ አትበይ። አንቺ ትናንት እስቲ መቼ ስንት ቀን ነው ከተደዋወልን፣ ስንት ቀን ነው ከተደዋወልን? ይቅርታ አትበይኝ አንቺ አስመሳይ ሰው ነሽ። ለማንኛውም ከዚህ በኋላ እኔ እና አንቺ በየቀኑ መደዋወልም አይጠበቅበትም። በቃ አልፈልግም ማለት አይደለም ማለት ነው። አንቺ ስትፈልግ የሚዘግኝ

አይደባኛም ይልሽ፣ እኔ ማለት ነው ምንም አልፈልግም። እዛው ከንዳከ ጋውኝ ማለት ይችላልሽ። እኔ ግን ከዚህ በኋላ ማደወል አይጠበቅበትም። ምገባሽ አዎ አዎ ነው። በዚህ ሰዓት በዚህ ሰዓት እንደሌለኝ በዚህ ሰዓት ብቻኛ እንደሆነ ታቀምሽ፣ አታገሚ ማንም እንደሌለ ገባሻ ዛሬ ግን አዲሱ አገኘ ብለሽ ትተሽኛል። በቃ እኔን ባልሽ እቤት እኔን ስሜት ውስጥ አስገብተሽ ለአርሽ ለማለት ምናምን ነው አላማሽ አይደል? ዝም በይ ይሄን ዝም በይ አታስመሲ፣ አታስመሲ ከወንድ ልጅ ጋር ሳትና ሳ ማውራት ምን ሊያመጣ እንደሚችል እያወቅሽ ነበር። ስትወርጊ ነበር ጆሮዬ ነው የመዝጋት ጀመርሽ አ

አንቺ ራሽ አይደብርሽም እንዴ? በቃ ጓደኛ ነኝ፣ ብለሽኛልና፣ በሳምንት ላይ ሰላም ልባባለ እኮ። በቃ በሳምንት ላይ ሰላም ልባባለ። በየቀኑ መደወል አይጠበቅም። ቲክቶክ ላይ ስንገናኝ እናወራለን። ገባሽ? ብቸኛ እንደሆንኩ ያውቅሽ ነው። አንቺ ግን አዲስ ጓደኛ አገኛለሽ መሰለሽ፣ አስመሰልሽ። አልፈልግም በቃ አትደውይልኝም። ማን ማን ማን አዲስ ጓደኛ እንዳገኘ ሚዲያ ላይ የሚታይ ነው። ገባሽ? ሂጂ እና ከእንዳት ጋር በቃ እዛ እንትን በቃ ሂጂ ሁኚ ከእሱ ጋር በቃ። ምን ደማ ምንም ግንኙነት የለንም በለሻልኩ። ጓደኛም ብቻ ነው እንዴ! ለማንም በቃ መልካም ቀን። ከዚህ በኋላ መደው ላይ ጠበቅበትም እንዳደቡ መልካም ቀን። እና ውድ ቤት ሰው ሰምታችኋል። ምንም ነገር የለም። መደወል አቁማለች ጋር ስለዚህ ደወለችው። ምንድን ነው የምትሄዱ? ጨረስ ነው? ምን ማለት ነው? ማለት በቃ ጨርሻለሁ፣ ግንኙነታችን ነገርሽኝ እሺ በቃ ጓደኛህን አደውልኝ። አደውልልሽም፣ ጨርሰናል። አዎ አዎ በቃ ምትጸጸች በቀን ይመጣል። ኃይል የብለሽ ምትፈልጊ በሰዓት ይመጣል። ለዛ ነው ደግሞ አታገኘኝም፣ አታገኘኝም። በቃ እሺ፣ ለማንኛውም ብቻ እና ውድ ቤት ያለው

ምንም አይነት ግንኙነት የለም። ፕራንክ ሚ እናንተም አንድ ላይ ፕራንክ ላድርጋቸው ብዬ ነው እንጂ ምንም ግንኙነት የለም። እኔም ደግሞ ቀንቼ ምናምን አይደለም ፕራንክ ላድርጋቸው ብዬ ነው እና ሀሳቡ ሲመጣልኝ ለምን አልሰራሁም እንደሚለው እንጂ ምንም አይነት ነገር የለም ማለት በጣም ጓደኛሞች ነው ክ ምምች ምን ደግሞ የራሴ ሄዋን አንድ ቀን ትመጣና ብዬ አስባለሁ። በዚህ አጋጣሚ በዚህ አጋጣሚ ደግሞ ለኔ የምትሆን ሄዋን የምር ካገኛችሁልኝ ውድ ቤተሰቦች በሬ ክፍት ነው። አሁን ብቸኝነት በጣም በቅቶኛል እና ሄዋን ይፈልጉልኝ። እና ሄዱ ጋ እንደውልላታለን ፍራንክ ነው ብለን እንነግራታለን። የደዋወለች ነበር ደጋግማ የደወለች ነበር፣ ዘግቼባት ነው። ኤርፕሌን ሞድ አድርጌዋለሁ። አሁን ኤርፕሌን ሞድን አንስቼ ደውላታለሁ፣ ፕራንክ ኑላታለሁ። ምንድን ነው ደጋግመሽ ብትደውል ለምንድን ነው እንደው? ኦኬ። ስለዚህ ጓደኝነታችን አብቅቷል እኮ ስለዚህ አንቺ በቅቶሻል። በጣም ግንኙነታቸው ጠልጫጆ መዘጋት በጣም ግንኙነታቸው ጠብቋል። ስልክ ለመዝጋቱም በቅጥሻለሁ። ይህ ፕራንክ ነው። መብራት፣ እሺ እናረጋጋ። ኮል ፕራንክ እያደረኩሽ ነው፣ ቪዲዮ እየሰራሁ ነው።

ሄዱበት። ናንተ ጓደኛነት ምቀና ማለት ነው። ስ

ሳተረተር ሳሌ ይዘካች ከዚህ ቀደም የለብሽ እና ፍራንኩን ከወደድሽው በጣም ደስ ብሎኛል። አሪፍ ነው። አ አትዝጊው፣ አወሪኝ እንጂ ለህዝቡ የሆነ ነገር በይው።

ውድ ቤተሰቦች ህዋን ናስመጡልኝ ለእኔም ብቸኝነቱ በቅቶኛ የምር እያመመኝ ነው። እና ውድ ቤተሰቦች ህዋን ናስመጡ ይሄዱ ይ በጣም እናመሰግናለን። ቆንጆ ፕራንክ ነበረ። ቀሪም ደግሞ ሙሉ ቪዲዮ እኔ ዩቲብ ላይ ሰብስክራይብ አርጎ ለንቺ ፋሚሊ እንዲሁም አንቺም እና አብሮሽ አዲሱ ጓደኛሽ ሰብስክራይብ አርጋችሁ ይሄዱ ልኝ አመሰግናለሁ። እና ውድ ቤተሰቦች ይሄ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ ይህ ፕራንክ በጣም አሪፍ ፕራንክ ነበረ። በጣም ወዳችሁ ታለኝ ተስፋ አደርጋለሁ። ማለት በጣም ቤስት እህቴ ነች የምር እግዚአብሔር እንደት ማለት ነው። በጣም ወዳት ይ ጓደኝነታችን እግዚአብሔር ይባርክ። እስከምትች ሀገር የምንዘልቅ ሰዎች አድርገን ከእንዳልክ ጋር ጥሩ የስራ ጊዜ ወንድምነት ያትም የዛኛው ጊዜ ያድርግላችሁ ለወደፊት መልካም ምኞቴ ነው። በጣም ወዳችሁ። ይሄ በጣም ጥሩ ሰው የክፉ ቀን የሆነች በጣም ነው። በዚህ አጋጣሚ ግን የክፉ ቀን ጓደኛችን በጣም ወዳት እና ለመናገር ፕራንክ ነው፣ ሌላ ዓላማ የለውም ቪዲዮ ፋሚሊ ምን ሌላ ዓላማ የለውም። ፕራንክ ለማድረግ ፈታ ነው ለስራው በሚል ነው እና ተስፋ አደርጋለሁ እንግዲህ ደግሞ በአዲስ ቪዲዮ እስክንገናኝ ዩቲዩብ ሰብስክራይብ አድርጉት። የምር ሰብስክራይብ አድርጉት። አትጥፋ። በግል የዋኔን ፈልጉልኝ። እንዳልኳችሁ እሁዳችሁ አለው። ሺ ዓመት ኑሩልኝ። ሰናይ ጊዜ።